ሄሎ ደንቆላ ስለሚባል ስልኬን የሰጠኸው አንተ ነህ አሁን እኛ የሰጠሁት አንዲ ለምን አባክ ነው ስልኬን የምትሰጠው እንዴ ስንት ጊዜ ነው የምናወራው ሁለተኛው ስልኬን እንዳሰጣላልኩ አውቃለሁ እባክሽ አልሰጥም ብየዋለሁ እኮ አልሰጥም ምናምን ስለው ብዙ ነበሩ ታውቂያለሽ እና በቃ ሌላ ነገር ሲጀመር ግዴታ መስጠት ነበረብኝ? ሄሎ ደንቆላ ስለሚባል ስልኬን የሰጠኸው አንተ ነህ? አሁን ኔ ነኝ የሰጠሁት። አንዴ ለምን አባክ ነው ስልኬን የምትሰጠው? እንዴ ስንት ጊዜ ነው ምናውራው? ሁለተኛው ስልኬን እንዳሰጣል አልኩ አውቃለሁ። ባክሽ አልሰጥም ብዬዋለሁ እኮ አልሰጥም፣ ምናምን ስለው ብዙ ነበሩት ታውቂያለሽ። እና በቃ ሌላ ነገር ሲጀመር ግዴታ መስጠት ነበረብኝ። አይ በቃ የእኔን ለማብሸቅ ምናምን ጀመሩ። በቃ ስለምትወዳት ምናምን መጀመሪያም ጠርጥረናል እንደምትወዳት ለዛ ነው ማሰጠው ስልኳ ምናምን አይነት ጭዌ ሲጀምሩ ግዴታ ንጽሕናዬን ለማረጋገጥ መስጠት ነበረብኝ። ይገባል እንዴ? እና ክብርህን ለማስጠበቅ ብለህ ነው እኔም መስዋት የምታደርገኝ። በቃ ምንድን ነው ብሎክ አርጊው። እንዴ የምድረብት አካብዩ ኩላሊትሽን የሰጠሁብሽ አስመሰልሽው። ረብስ ማ ጭራሽ ጆሬ ላይ ዘገዋል እንዴ ይሄ በግት አንቺ ፍቅር ይዞኛል ከማ ከኔ እኔ አው ከአንቺ ወት ረጅም ጊዜ ነበር ልነግርሽ ያሰብኩት ግን በቃ ፈራሁ። እንዴ አንተ ሌላ ሰው ተሳስቶ ካደነቀኝ እንኳን ይቺ ምን ነው የሚያምረው ምናምን እያልክ ታጣጥለኛ አንዴ የምትውለው ቂጤላት፣ ፊጤላት ይቺው ለግራ ግር ምናምን እያልክ ኦ፣ ሴትዮ ስሜትሽ እንዳይባነንብሽ በቃ ብዙ ነገር ልትይ ትችያለሽ። የምሬ ነበር ማለት አይደለም ጅላሽ እንዴ መልካም ቢኖርብኝ ዛሬ ነበር ልቤ ቀጥ የሚለው። እሺ አሁን አታጓጊ መልስሽ ምንድን ነው? ኦ ሰውዬ እኔ ከሰው እንደምትቆጥረኝ አሁን ገና መስማቴ ነው። ቆይ ሲጀመር ቀይ ሴት ምናምን አይመቸኝም ትላል ነበር እንዴ? ባክሽ እኔ ሲጀመር ቀይ ሴት ነው የሚመቸኝ፣ እንዳይባናንብኝ ብዬ ነው እንደዛ ስል የነበረው። እግዚኦ እግዚኦ እግዚኦ። ሄሎ አንቺ ምን ሆነሽ ነው? መልሴ ማታ ደውዬ ነግራለሁ ብለሽ በዛው ጠፍተሽ ይቀረሽ እንዴ? ሁለታችንም እኮ ፍቅረኛ አለን ባክሽ። አንቺ ብቻ እሺ በይ እንጂ ሁለቱንም ቀይ ካርድ እንሰጣቸዋለን። አንተ ለካስ በላች እውነቱን ነበር ሲጠርጥር የነበረው። በጣም ነው የሚጠራጠር ታውቃለህ። እኔ ግን ወገቤና ስሬ እንደ ወንድሙ ነው የሚያዩ ብዬሽ ስከራከር ነበር የከረምኩት። ቶጂኛል ሻቶጂኝ ማ አሁን ምንድን ነው ሰስፔንስ አደረግሽው? አይደለማ አስበኸዋል። ግን እኔ እናንተ እንዴት ሆኖ እንቆይ? አንተ እኮ ፊት ለፊት ፈሴን ፈስቻለሁ፣ ሻታይን በርግጃለሁ። እንዴ ሰፈር ስመጣ ከነ አይናሪ ነው የምታቀኝ። እንዴት ሆኖ እንቆይ እናንተ? እንዴት ሆኖ ፍቅር ውስጥ የምንገባው ሆኖ ማለት እና በላቸው ከእና አይናር አይቶኝ አያውቅም እያልሽ ነው? ኧረ በጭራሽ። በላቸውን አገኘሁት ወጣ ብታይም ጭራሹን ነው የማታውቀኝ ማንሽ አንቺ ነው የምትለኝ። አየሽ፣ ይሄ ማለት እኮ ግንኙነታችሁ እንዳለ የተመሰረተው በውሸት ነው። ፈሳም እንደሆንሽ እንኳን የማያውቅ ሰውዬ የወደቀን ያበለጠሽ ቀን በቃ ነገሩ ሁሉ ተበላሸ ማለት አይደለም። አንተ እስከ ዛሬ አስቤው አላውቅም ነበር። እንደዛ እኮ አሁን አስቢበታ እ ከእና አይናርሽ የወደድኩሻልሻልሽ እሺ በቃ ለአንድ ሳምንት ብቻ እንደ ሙከራ ስርጭት እንሞክረውና ከሆነ ሆነ፣ ካልሆነ ግን ወደ ጓደኝነታችን እንመለሳለን። ምን ትላለ? እሺ በቃ ከባዶ ይሻላል። እሺ በቃ ደናደር። እሺ ደናደሪ። ራስቸው ለካስ ቦይፍሬንድ ይሆናል። ክላሲን ጠብቅ። ልጠጣ እንጂ እሺ ሴትዮ ፈተና እንዴት ነበር? አሁን እኮ ፍቅረኛ ሙች ነው። ሮማንቲክ ለመሆኑ ሞክር እንጂ። ጠዋት ራሱ ስደውል ሄሎ ሄሎ፣ የእኔ ፍቅር እንዴት ነሽ? አለሁልሽ ቤቢዬ፣ ምናምን ነው የሚባለው ይለኛል። አንስቶ ለካ ይሄም አለ። እሺ አስተካክላለሁ። እና እካሁ ለቀቀሽ አንተ ጤና የለህም እንዴ? እራስሽ አለሽ እንዴ? ከትናንት ወዲያ አስቸገረኝ ብለሽ ነገርሽኝ። ኖርማል ጓደኞች እያለን ስለ እኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬሽ ነው የበላሁት። ትንሽ አታፍርም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው? እያሸኝ ነው? አዎ። እና ምኑን ጋር ፍሬንድ እና ቦይ ፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ እቺ ነገር አታዋጣ። ምናክ? አይ ምንም። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው ሂሳብ ሼር እናርጋ። በነካጃችን ስማ፣ ማንቴክስ ቢያረግልኝ ጥሩ ነው እስኪ ሁሌ ትላልቅ ኢት ካላቸው ቺኮች ጋር ነው የማየው። አዎ እኔ ራሱ ብዙ ጊዜ አይቻለሁ። እና ያንቺ ምድረ በዳ እንደሆነ አልሰማም። ሳታዋሽ ንገረኝ፣ ቀንተ ነው? አቦ ምላሴን በቆረጠው ኑሮ። አሁን በቃ ሪያሊቲ ባወራኝ ቁጥር እንደ ቅናት ነው የሚወሰድብኝ። ማነው? ካሁን በኋላ ካሁን በኋላ ግን እንደድሮ ጓደኞች መሆን የምንችል ይመስላል። ኧረ ኖርማል ነው። ትንሽ ሳንቀማመስ መቋጨቱ ይደብራል እንጂ ምንም ያው በፊት እንደምዝገው መዛግ ነው። ምን አዲስ ነገር አለው ብለሽ ነው መዛግ? ቆይ ጓደኞች እንደሆነ አልነበረ እንዴ? መጀመሪያ ቀን የተዋወከኝ ማን እኔ? ኖ one man እዚህ ምድር ላይ ማለት ነው ይቺን ልጅ ጓደኛዬ ይላርጋት ብሎ የሚተዋወቅ የለም ልንገር እንዴ? ማለት እናንተ ናችሁ እንጂ በዘዴ ወይ ተስፋ አሰጡ ወይ ተስፋ ታስቆርጡ፣ መሃል ላይ አንጠልጥላችሁ ፍሬንድ ዞን ውስጥ ከተቱናላችሁ። በቃ ይሆና ብለን ተቀብለን እየኖርን እንጂ የምርህ ነው። በእህትነት አልነበረም ጽፋሽ ይተዋወከኝ ዋፍ እንደ። ለጓደኛ ለጓደኛ አብረው ኳስ የሚያዩ ፕሌይስቴሽን የሚጫወቱ ወንድ ጀለሶች እያሉ የኮሪያ እና የቱርክ ተከታታይ ድራማ የምትኮመኩም ቺጋኔ ምን ምን ጓደኝነትስ? እንዴት ያምረኛል፣ እንዴት ይመጣዋል። ጓደኛዬ ላይሽ አልችልም። ቆይ ምን ችግር አለው? በቃ አይሆንማ ነገር የመስሎሽ መስሮች ነው እንዴ? አይ እንትን እኮ ነው ጉሮሮ ያዛረገኝና ምናምን ለማለት እየሞከርኩ ነው። እና አፍንጫ ስር ነው ጉሮሮ የምታስተካክለው? ሂሳብ ጎበዝ ነኝ። ለፋይናል አስጠናሽ ብለህ ጠርተህ ታሙጠሙጣለህ እንዴ? ሂሳብ ጎበዝ ነኝ አልወጣኝ። በአንቺ ሌቭል ቅል እራስ አይደለሁም ያልኩት። አንተ ያመሃል እንዴ? እኔ እኮ ደስ ስለምትይኝ ነው የምር። አሀ ደስ ስለምልህ ነው ሁሌ የምትሰድበኝ። እኔ ደስ የሚሉኝ ሰዎች ነው የምሳደበው። በጣም ካከበርኩ ሽመኝኛስ። አስጠልተሽኛል ማለት ነው ወት ለማንኛውም ትሰማኛለህ፣ ይሄ አሳቻ ሰዓት እየጠበቅ የምታሙጠው ሙጣትን ነገር ብታው ይሻላል። እኔ ኮስሞዝ እንዲሆን ያሙጠሙጥኩት እንደ ፋራዝን ብዬ ልግባ እንዴ? ገደል ያስገባክና ወዴት ታባክ ነው የምገባው? አረጋጊው እንጂ እየቀለድኩ እንዳይመስል ብታድብ ነው የሚሻልህ። ምን ያህል ብሮ? ሁለተኛ ብሮ እንዳትይኝ አላልኩሽም? ታስጠላ፣ ሂጂና ብሮሽን ፈልጊ። የምሬ ነው በጣም የሚያስጠላኝ፣ እንደዚህ ደሜ ነው የሚፈላው በቃ ሶሪ ብሮ አር ዩ ሲሪየስ ራይት ናው ትሰምኛለሽ? በጣም ነው የሰለቸኝ። ትወጂኛለሽ አትወጂኝም? ቁርጡን ንገሪኝ። ተነሳብህ ደግሞ ምንም የተንዛዛ ወሬ አልፈልግም። በቃ አዎ ወይም አይ፣ ወደዚህ ወደ እዛ ምናምን እያልሽ አታወጭ። አብሪኝ መልሰን ጓደኞች ሆነን ነው። ስንት ለው ምን ነግርሽ፣ ጓደኛሽ መሆን አልፈልግም። በቃ ማቶጅኝ ከሆነ ንገሪኝ እና ከህይወትሽ ልውጣ። በቃ እኔ ከህይወቴ እንድትወጣ አልፈልግማ። ትወጂኛለሽ ማለት ነው። አይ እንደዚያ ሳይሆን በቃላ ጂሙድሽ እንተይ መሀል ላይ የምታንጠልጥኝ ነገር ፍቺ ተነቃቅተናል። በቃ ተወጂኛለሽ ወይስ አትወጂኝ? እኔ እንጃ። ምን ማለት ነው እኔ እንጃ? የሚሰማሽ ስሜት አታውቂው እሺ፣ ርብቃን ታውቂያታለሽ? እሑድ ዕለት ከእሷ ጋር ዴት ለመውጣት ወስኛለሁ። ራ ከዛ በሬ ጋር ዴት ልትወጣ ነው እንዴ? ከኔ ጋር ወጥተናል፣ ሙልጫ አድርጋ ሰድባኛለች። እንዴት ምትንቀኝ ነው እና ከእኔ ወጥ ጋር ምን አገናኘው? ከሷ ጋር ዴት ከወጣ ልቤ በጣም ነው የሚሰበረው። ስን ወቅ ልቤ የሚሰበረው ጁኛ ማለት ነው? አይደለም ሪሊ፣ ነገ ከጣላሁት ሰው ጋር ዴት እንድታረግ አልፈልግም። በቃ ቀንቼ ምናምን አይደለም። አረ በስማ። እሺ በቃ የሚደብርሽ ከሆነ ከርብቃ ጋር አልወጣም። ኤደን ጋር ሰሞኑን እያወራን ነበረ። ከእሷ ጋር ምናምን ለመውጣት ሞክራለሁ። ኤደን፣ ከእሷ ጋር እንድትወጣ አልፈልግም። እንዲህ ለምን? በቃ እንደሱ። ቀልብ አይወዳትም፣ አትመቸኝም። እኔ ምን አገባኝ ስለ አንቺ ቀልብ፣ የኔ ቀልብ ከወደዳት ነው። እሺ አንቺ ችግርሽ ምንድን ነው? ከሌላ ሰው ጋር ሙቪውን እንዳደርግ አልፈልጊም። ካንቺ ጋር እንደሆነ አልፈልጊም? እንደፈለግሽ ልትጫውቺብኝ ነው። የአንቺ ሀሳብ ይገባኛል። ትናንት አለም የተወለድኩት፣ ጅልሽን ፈልጊ እሺ። አሁን ለምንድነው የምታለቅሽው? አይ በቃ የፈለግከውን ሰው ዴት ማድረግ ትችላለህ፣ እንደፈለክ እሺ። በቃ ማንንም ዴት አላደርግም። ማንቀሳ አቁሚ። እሺ፣ ቀንቼ ግን እንዳይመስልሽ። Are you serious right now, bro?